ጽል በምን ቋንቋ በምን ዘዴ አልገባ አለ አንተን መውደዴ። በሀሳቢማ ከቅፌ ገብተ ሞቆኛል ሞቆኛል። በሁኔታ ደግሞ ይበርደኛል። ያለ አንተ አልቻልኩም ምን ይሻለኛል? ያም ያም የፈለገውን ቢል ያሻውን ቢያወራ፣ ያም ያም ትንሹም ትልቁም ሁሉም በየተራ ያም ያም

አሰላሙ አለይኩም ወራህምቱላህ በረካቱ። ውድና የተከበራቸው ውድ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? ወይኔ በጣም ሰላም ነኝ፣ አልሀምዱሊላ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁም። ዛሬ ደስ በሚል ቪዲዮ ነው የመጣሁት። ታይሚና ብሩኬ ታርቀውልናል፣ እልል ብለናል። ሁለት መቶ ኬ በቃ አዲስ ነገር አለ። እንጠብቃለን ለዛ ያድርሰን። አንድ ሺ ነው የቀረው የሀይምዬ ማለት ነው። ሰብስክራይብ አድርጓል የምር ደስ ይላል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ በቅንነት ማለት ነው። ለምታደርጉኝም ከልብ ከልብ ነው ማመሰግነው። ክበሩ ለውድ ቤተሰቦቼ እና ጀግኖች ጨረቃዎች የኛ ተወዳጆች ማለት ነው። የሚደውን እየመሩት ነው ያሉት። ብሪኬም ወደ 250 ኬ እየተጓዘ ነው። ወው ደስ ይላል የምር። በርታልን ጀግናችን። የሀይሚዬ ቀብራራ ማለት ነው እና ንግስቷም ሁለት መቶ ኪል ገባ። አንድ ሺ ነው የቀባ፣ የምርና አስገባትና ደስታውን ያሳየን ቶሎ ብሎ እና እንደዚህ ነው ጠንካራ ሴት ጀግናዋ ማለት ነው እና ሁላችንም እንደ ሀይሚዬ ጠንካራ ማትበገር ያድርገን። የምር ትለያለች ሀይሚዬ። ይህ ሁሉ ስድብ ናዳ ነው የወረደብሽ፣ አለማየት ይሻላል ኮሜንትን፣ እና በጣም ጠንካራ ነሽ የምርት ከሚገለጸው በላይ ማለት ነው ለሰው ልጅ ክብር አለች ትንሽ ትልቅ አትይም። እና ሀይሚና ብሩኬ መቼም አይለያዩም። አራት ልጆቹ በቅርብ እናያለን እና ጀግናው ብሩኬ ትናንትና ዳኒን ቤት በእግሯ አቁሞታል ሂዶ ማለት ነው። ዳኒ ተብዬው ደግሞ እንደው እንዳትመልስም ሌለ ብሩኬ ሀይሚ ሀይሚ ከማለት የምር ይደብራል። ደግሞ ሸሩ አደራረጉ ክስ እና ዋጋን ስታገኛል ላለ ክስ ምን ይሉታል ያኔ ማንከሳሽ ማንተከሳሽ ሆኖ ነው። እና ስራህ ነው አላርፍ ያለ እንደዚህ ይቀምሳልና፣ ጀግኖ በሀይሚዬ አይደራደርም። ምንድን ነው ችግርህ? ችግርህ ንገረኝ እያለው ነበረ። ግን ምንም ምክንያት የለውም። ሀታ ለሀይሚዬ ያሳየውን ማሳየት አልቻለም። እና ወንድ ልጅ እንደዚህ እንትን ሲል ደግሞ በጣም ያስጠላል። የምር ጥግህን ያስ ሀይሚዬና ብሩክ መቼም አይለያዩም። የሚዲያው ድምቀት ለሁሉም በቅንነት የሚያስቡ ቅን ልቦች ማለት ነው። የምር እንደናንተኛም ጥሩ ሀሳቢ ቅን ልብ ይስጠን። እና በሀይሚና በብሩኬ ውስጥ መሀከል የገባችኋላ ልቦና ይስጣችሁ። ደግሞ ይበቃችኋል። እዚህ ድረስ። ጾም እንዴት ይዟችኋል? ቤተሰቦች በደዋ በአንረሳሳ በርቱልኝ። አላህ ያግዘን አላህ ያግዛቸው ኢንሻአላህ። የልባችን ሀጃ ብዙ ነው። በተለይኛ የመዳም ቅመሞች አላህ ያሳካልና፣ ለሀገራችን ያብቃን፣ ሀገራችንን ሰላም ያድርግልን። የማኒላ ለላህ ይወደድ ነው ማረጋችሁ ፀረቃዎች ፍቅራቸውን የዱሮ ማንነታቸውን ይመልስልን። ሊመለስ ነው ደግሞ ቅርብ ጊዜ ታረቃሉ ልል ብለናል ኢንሻአላህ። ምንም አትገም፣ ሀይሚና ብሩኬ ሊያያሉ ብላችሁ የምታወዛግቡት ግቡት መካከል ገብታችሁ ማለት ነው። እና ብርኬና ሀይምዬ መቼም አይለያዩ አራት ልጆቹን በቅርብ እናያለን። እንሻላህ እና ጉዞ ወደፊት። አሁንም በርቱልን፣ የእኛ ጀግኖች፣ የእኛ ተወዳጆች፣ በጣም ነው የምንወዳችሁ፣ የምናከብራችሁ፣ የምንሳሳላችሁ ማለት ነው። ጥላትም ቢኖር ብዙ ወዳጅ ስላላቸው በርቱልን። ምንም የማይበግራችሁ ትለያላችሁ። ሀይሚና ብርኬ ሰላማችሁን ይመልሰው። አላህ ከአስመሳይ ከክፉ ጓደኛ ይጠብቃችሁ ይጠብቀን። አዎ ሰላማችሁ ይብዛ። ውድ ቤተሰዎች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይሚዬንም ብሩኬንም እኔንም ማለት ነው በቅንነት ምንም አይከፈልበትም። ቅንነት ለራስ ነው። ሰላማችሁን መለስ፣ ሰላማችሁ ምለስ። ሀይሚና ብሩኬ መቼም መቼም አይለያዩም። ብዙ ወንድ ላይ